ተመልካቾቻችን አዲስ ቀን ላይ ነው የምትገኙት። አዲስ ቀን ከአንድ ሰዓት እስከ ሶስት ሰዓት ድረስ ከእናንተ ጋር ይዘልቃል። በአዲስ ቀን የሀገር ጉዳይ ቀደም ሲል እንግዲህ የፍትህ ስርዓቱን ለማሻሻል እየተደረጉ ያሉ ስራዎች ምንድን ናቸው ስንል እዚህ ስቱዲዮ እንግዳ ጋብዘን ሀሳቦችን ያነሳንበትን ጉዳይ ወደ እናንተ አደረስን። ይህ ጉዳያችን እንግዲህ በዜና ኢትዮጵያ፣ በኢቲቪ 57 ተጨማሪ መረጃዎች ተካተውበት ከሌሎች እንግዶች ጋር ወደ እናንተ የሚደርስ ነው የሚሆነው። አሁን ሰዓቱ የዶት ስትሪም ነው። በተለይም በማህበራዊ የትስስር ገጾች ምን ምን ጉዳዮች ትኩረት ስበዋል ሲል ዶት ስትሪም እንግዲህ ቀደም ሲል የነገረችንን መረጃዎች ጨምራ ሌሎችንም አካታ ከኛ ጋር ቆይታ ልታደርግ እዚህ ትገኛለች። አፎሚያ እንዴት ቆየሽ? እንዴት ቆያችሁ? አላ የሽበቱ ነገር ትንሽ አሳስፈኝ ፍቃድ ሽል ጠይ ከሱ ልጀምር ወይ ከራሴ ከቀዳሚ ፕሮግራም ይሄ ቀድማል። በነገራችን ላይ እሺ፣ አመሰግናለሁ። በማህበራዊ ትስስር ገጾች ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን የምንመለከትበት ኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ያው ከሰሞኑ እንግዲህ የራሱን የሰርግ ስነ ስርዓት አቋርጦ ለታካሚው የቀዶ ህክምና ያደረገው ሀኪም እያነጋገረ ይገኛል። ያው ከተለያዩ ሁኔታዎች ላይ ተነስተው ሲሄዱ የተለመደ ቢሆንም ከራሱ የሰርግ ስነ ስርዓት ላይ ግን አቋርጦ መሄዱ አነጋጋሪ ሆኗል። ሁኔታው እንግዲህ በደቡብ ኢትዮጵያ ክልል በወላይታ ዞን ነው የተከሰተው። ከሰርጉ ፕሮግራም ከነበረበት 40 ኪሎ ሜትር ርቀት ላይ ወደሚገኘው ሆስፒታል በማቅናት ነው እንግዲህ ለታካሚው አገልግሎቱን እየሰጠው ማለት ነው። ታካሚውም ያው ከጨጓራ ጋር የተያያዘ ህመም ነበረ። ያው አገልግሎቱን ባያገኝ ኖሮ ህይወቱ ሊያልፍ ይችል እንደነበረም ተያይዞ የተነሳ ነው ማለት ነው። በዚህም እንግዲህ ተመልካቾች አንድ ሰው ለሙያው ሲሰጥ የሙያውን ኃላፊነት ሲወጣና የገቡትን ደግሞ ቃል ቃል ስናከብር ለሙያችን ምን ያህል ድረስ መሄድ እንደምንችል ማሳያ መሆኑን አንስቷል ማለት ነው። ያው ከዚህ በፊት አስተናግደን የነበረው ከመልስ ፕሮግራሙ ላይ ነበረ። ይሄኛው ደግሞ ያው ሰርግ በመሆኑ በድጋሚ በህይወታችን መልሰን የማናገኘው ቀን በመሆኑ ለየት ያለ ሆኗል ማለት ነው። ያው እርሱ ግን ህክምናውን ያደረኩት ብቻዬን አይደለም፣ ሌሎችም ከቡድን አባላቶቼ ጋር በመሆን ነው ለህክምናው ውጤታማነት ደግሞ የእነሱንም አስተዋጽኦ በማድረጋቸው አመሰግናለሁ፣ ሲል ሀሳቡን ሰጥቷል። ማለት ነው ያው ይህ አዲስ ነገር አይደለም፣ ምንም እንኳን ሁነቱ የተለየ ቢሆንም ከሌሎች ከተለያዩ ነገሮች አቋርጠን የምናረገው ነገር ነው ሲል ገልጿል። ማለት ነው ብዙዎች የተጋሩት መረጃችን ነው። በጣም ደስ የሚል ሰውነትም ነው አይደል? ልክ ነው። ትልቅ ልብን ይጠይቃል። የራስ ፕሮግራም ደግሞ በብዙ እቅድ የሚገኝ የሚደረግ ሁነት ስለሆነ ሰርግም እና ሚስትየውንም ደግሞ እናመሰግናት እንጂ ያው ይሄ እንግዲህ የጋብቻ ነው ይሄ ደግሞ ያው ከሰርጉ አቋርጦ ከሄደ በኋላ የነበረው ሁነት ይህን ይመስል ነበር። ወደ ተከታዩ መረጃ አልፋለሁ። መዲናችን እንግዲህ በርካታ ሁነቶችን እያስተናገደች ትገኛለች። በመጪው አርብም እንግዲህ በምስራቅ አፍሪካ ትልቅ የሚባል የቴክኖሎጂ ኤክስፖን ልታስተናግድ ዝግጅቷን አጠናቃለች ማለት ነው። ይህም ደግሞ በተለይም በቴክኖሎጂ ዘርፍ ላይ በዓለም አቀፍ ደረጃ ያሉ አርባ አምስት የሚሆኑ ተቋማት በሀገር አቀፍ ደግሞ ሁለት መቶ የሚሆኑ ተቋማት እንደሚሳተፉበት ይጠበቃል። በዚህም አስር ሺህ ሰዎች ኤክስፖ ላይ ይገኛል ያሉ ተብሎ ነው የታቀደው ማለት ነው። በዚህም ሀገራችን የደረሰችበትን የቴክኖሎጂ ደረጃ ለማሳየት በተለይም ደግሞ ከውጭ ከሚመጡ ተቋማት ጋር ደግሞ የልምድ ልውውጥና ሽግግር ለማድረግ በተለይም በአፍሪካ የቴክኖሎጂ ማዕከል ደግሞ ለመሆን የጀመረችውን የዲጂታላይዜሽንእና ና ሌሎችን መሰል ስራዎች ለማሳየት የምትጠቀምበት መድረክ እንደሚሆን ተገልጿል ማለት ነው። ያው በመጪ ግንቦት ስምንት ጀምሮ የሚካሄድ ይሆናል ለተከታታይ ሶስት ቀናት ማለት ነው በአዲስ ኮንቬንሽን ሴንተር እውነቱ ይካሄዳል ማለት ነው ይህም አንዴ ተ ጋራ ነው መረጃችን ነው። ከዚህ ጋር ተያይዞ እንግዲህ መዲናችን በርካታ የሆኑ ለውጦችን ካደረገች በኋላ እንደገለጽኩት ሁነቶችን እያስተናገደች ትገኛለች። ባለፈው ዓመት ላይ በተለይም ከተደረጉ የልማት ለውጦች በፊት በዓመት ውስጥ 19 ዓለም አቀፋዊ ጉባኤዎችን ብቻ ነበር ያካሄደችው በያዝነው ዓመት ግን በ9 ወራት ብቻ 84 የሚደርሱ አህጉራዊ ብሎም ዓለም አቀፋዊ ሁነቶችን ማካሄዷ የተገለጸበት ነው ማለት ነው። በተለይም ለቱሪዝም ትኩረት ሰጥተን እየሰራን እንገኛለን ከቱሪዝም ደግሞ የኮንፈረንስ ቱሪዝም ላይ በርካታ የሆኑ ለውጦችን በማድረጋችን ተጨባጭ የሆነ ለውጥ ሊመዘገብ መቻሉም የተነሳበት ጉዳይ ነው ማለት ነው። ያው ከዚህ ጋር ተያይዞ ይህንን ውጤታማነት ደግሞ ለማስቀጠል ጠንካራ የሆነ ተቋምን መመስረት ላይ ትኩረት መደረግ እንዳለበት ተያይዞ የተነሳ ጉዳይ ነው። ከዚህም በተጨማሪ የአሰራርና የሰው ኃይልን ማብቃትም ትኩረት የሚሻ ጉዳይ መሆኑ የተነሳ ነው ማለት ነው። ያው አዲስ ኮንቬንሽን ሴንተር የአድዋ ድል ሌሎችን መሰል ደግሞ የኮሊደር ልማቶች የሚመጡ ሰዎች መዳረሻ እንዲኖራቸውና ቆይታቸው የሰፋ እንዲሆን ያደረገ መሆኑም ይታወቃል። ከአዲስ አበባ በተጨማሪ ደግሞ ያው ቱሪዝም ላይ አንዱ የእድገት ምሰሶ ተደርጎ መንግስት እየሰራበት ያለው ዘርፍ እንደሆነ ይታወቃል። በተለይ ከአዲስ አበባ በተጨማሪ ደግሞ አዲስ አበባ ዙሪያ የሚገኙ አዳማ እና ቢሾፍቱን መጥቀስ እንችላለን። እኚህ ከተሞችም በደንብ እየተነቃቁና የተለያዩ ኮንፈረንሶችም እየተካሄዱባቸው ነው። በቀጣይ ደግሞ እንደ ሀገር በሚደረገው የኮሪደር ልማት ስራ የሰፋ የመሰረተ ልማት ሲሟላ የበለጠ ደግሞ ከተሞች እየሰፉ ሲሄዱ ትልቅ እድገት ያው አንቺ እንዳልሹ የተደረጉ ለውጦችና ልማቶች ያው እንደዚህ አጭር በሆነ ጊዜ ውስጥ አመት እንኳን ባልሞላ ጊዜ ውስጥ ነው እንግዲህ ያፈጻጸም ግምገማ የተደረገውና ተጨባጭ የሆነ ለውጥን ሲያስመዘግቡ፣ ኢኮኖሚያዊ የሆነ ጥቅምን ደግሞ ሲያስገኙ ይሁን የሚያሰኝ ነው። ወደ ተከታዩ መረጃ አልፋለሁ። ነህእንኳ ደደመ ቀጣዩ መረጃችንመለለነህ ው ከሽበት ጋር የተያዘ ነው። እንግዲህ ያለ እድሜ የሚከሰት ሽበት እና በሁለት መንገድ ይከሰታል። በእድሜ እና ያለ እድሜ የሚከሰት ሽበት ነው። የመጀመሪያው ያለ እድሜ የሚከሰት ሽበት ምን አይነት መንስኤዎች አለው የሚለውን እንመልከት ያው? ቀደም ሲል እንደገለጽ ነው። ከቤተሰብ የሚወረስ ነው። ሌላኛው ደግሞ ያው የተለያዩ ቫይታሚኖች ወይም ደግሞ ሚነራሎችን እጥረት በሚከሰትበት ጊዜ ያለእድሜ እጥረት ያለእድሜ ሽበትን ልናስተናግድ እንችላለን። የትኞቹ ቪታሚኖች? በተለይም ደግሞ ቪታሚን ቢ የሚባሉት እንደ ቢሲክስ፣ ቢሰቨን፣ ቢናይን እና ቢአስራሁለት የምንላቸው እንዲሁም ደግሞ ቪታሚን የምንላቸው እጥረቶች ሲከሰቱ ይህንን ሽበት ያለ እድሜ የምንለውን ሽበት ልናስተናግድ እንችላለን። ያለ እድሜ የሚለው ላይ ግን አጽኖት ለመስጠት ያክል ከሰላሳ ዓመት በፊት በሆነው ጊዜያችን ላይ ስናስተናግደው ነው ያለ እድሜ የሚለው ጎራ ውስጥ የምናስገባው ማለት ነው። ሌላው ደግሞ በተደጋጋሚ የምንጨነቅ ከሆነ ደግሞ ሰውነታችን ኮርቲሶል የተባለ በሚያመነጨው ሳቢያ ሽበቱን ልናስተናግድ እንችላለን። ከዚህም በተጨማሪ ደግሞ ሲጋራ የሚያጨሱ ሰዎች ከማያጨሱ ሰዎች በበለጠ በ2 እጥፍ ሽበት የማስተናገድ እድላቸው ከፍተኛ መሆኑ ተገልጿል። ሌሎችም እንግዲህ ከስነ ምግባችን ጋር በተያያዘ ጥንቃቄዎችን ማናደርግ ከሆነ ሽበትን ልናስተናግድ እንደምንችል በመረጃችን ተመላክቷል። ይህንን እንግዲህ ያለእድሜ የሚከሰተውን ሽበት በህክምና ወይም ደግሞ በተለያዩ መንገዶች ልናስቀረው እንደማንችልም በመረጃችን የተመለከተ ጉዳይ ነው ማለት ነው። ከነዚህ በተጨማሪ ተፈጥሯዊ ወይም በቤተሰብ ከምንወስዳቸው ከሆኑት በተጨማሪ ደግሞ የተለያዩ ራሳችንን ለማስዋብ የምንጠቀማቸው ቀለሞችም ያንን ሊያስከትሉ እንደሚችሉ በመረጃችን የተነሳ ጉዳይ ነው። ውበት ነው እኮ ግን ያምራል፣ ያምራል አንዳንድ ሰዎች ያው ነጭ ቀለም እንደው። ራሷን እያጽናናች ነው። አይ ብዙ ሰው ማለት አሁን ልክ ነው። ወደ ተከታዩ መረጃ አልፋለሁ። እንግዲህ በመጪው ሐሙስ ከከፍተኛ የሆነ ዓለም የሚጠብቀው የሰላም ንግግር ያው ሰላም ያሰፍናል ተብሎ የሚጠበቅ ንግግር ይካሄዳል። ይህም ደግሞ ያው የሩሲያና የዩክሬንን ጦርነት የሚያረግብ ነው የተባለለት ነው። ከዚህ ጋር ተያይዞ እንግዲህ በተለይም የሩሲያው ፕሬዝዳንት ቮላዲሚር ፑቲን ጥሪ አቅርበው ነበረ ከ ከዘለንስኪ ጋራ የፊት ለፊት ንግግር ለማድረግ ፍላጎት እንዳላቸው ይህን ጥሪ ከተቀበሉ በኋላ ደግሞ ንግግሩ በቱርክ ቢሆን መልካም ነው የሚል ሀሳብን አቅርበው ነበረ። ይህንንም ሀሳብ እንግዲህ ቱርክ በደስታ ወይም ይህንን ታሪካዊ ሁነት ለማስተናገድ ሙሉ በሙሉ ዝግጁ ነኝ ስትል አስታውቃለች ማለት ነው። በዚህም ሁለቱ ሀገራት እንግዲህ ከጦርነቱ በኋላ በተለይም ሰላምን ዋና ነጥብ በማድረግ በቱርክ ሊመክሩ መሆኑ ተገልጿል ማለት ነው። ያው ከዚህ ቀደም ብሎ ደግሞ ቱርክና ፈረንሳይም በጉዳዩ ላይ መክረዋል ማለት ነው። ጦርነቱን በተመለከተ ሰላም እንዴት ማስፈንም ይቻላል የሚለው ነጥብ ላይ እንደ ሩ ሰምተናል ማለት ነው። ሀሙስ እንግዲህ የሚያደርጉት ንግግር ምን ይዞ ይመጣል የሚለውን የሚጠበቅና ያው የምንመለከተው ጉዳያችን ይሆናል። ሌላኛው ወደ መቋጫው መረጃ አልፋለሁ። ያው የዛሬ መረጃዎች ስምምነት ላይ ያተኮሩ ናቸው። ከዚህ በፊት በነበሩ መረጃዎች እንግዲህ አሜሪካና ና ቻይና የታሪፍ ሰጥ አገባ ውስጥ ወይም የንግድ ጦርነት ውስጥ እንደገቡ የሚታወስ ነው። ያው ነገሮች ከመቶ ፐርሰንት እንዳለፈ የምታስታውሱት ነው። እንግዲህ ይህንን ለማርገብ ሁለቱም ሀገራት በስዊዘርላንድ መክረው ነበረ። የሁለቱም ቡድን ልዑካን እንግዲህ የመስማሚያ ነጥቦቻቸውን ይዘው ገብተዋል። በጣም ታፍ የሚባል ወይም ደግሞ ከበድ ያለ ክርክሮችን ካደረጉ በኋላ መስማማት ላይ መድረሳቸውን ተገልጿል ማለት ነው። ያው ለሁለት ቀናት የነበረው ስብሰባ ቢጠናቀቅም ከዚህ በኋላ ግን ኢኮኖሚ ላይ ትኩረት ያደረገ ፎረምም እንደሚያዘጋጁ ገልጸዋል ማለት ነው። በዚህም የገቡበትን ውጥረት ለማርገብ የሚያስችል ነጥብ ላይ መድረሳቸው ሰጥቷቸውን አንስተዋል። ሁለቱ ሀገራት በገቡበት ሰጣ ገባ ሲያባ በሁለቱ በኩል ሊካሄድ የነበረ የንግድ እንቅስቃሴ ወደ ስድስት መቶ ቢሊዮን ዶላር የሚሆን እንቅስቃሴ መገታቱ የሚታወቅ ነው። ና ያው ከዚህ የባሱ ውድመቶች ሳይከሰቱ ወደ ስምምነት መምጣት አስፈላጊ በመሆኑ ውጤታማ፣ ገንቢ የሆነ ስምምነትን ማድረጋቸውን አስታውቀዋል ማለት ነው። የስምምነቱ ነጥቦች ምን ምንን አካተዋል ወይስ ደግሞ የታሪፍ ቅነሳዎቹ ምን ያህል ድረስ ይሄዳሉ የሚለው ደግሞ በቀጣይ ይፋ እንደሚያደርጉ አስታውቀዋል ማለት ነው። መረጃዎቻችን እነዚህን መስሎ